መጀመሪያ እንደዚህ በሴት ልጅ ላይ ባትጫወቱ፣ ናቸው የምር በተለይ ኤፍሬም እንዴት እንዳልናደደ

ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? የእኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦች እንግዲህ ዛሬ በአዲስ ነገር መጥቻለሁ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። የምር ለእናንተ ቃላት የለኝም። ሰብስክራይብ ላይክ የምታደርጉኝ እውነት ከልብ አመሰግናለሁ። እግዚአብሔር ያክብርልኝ ኪባሩልኝ። አሁን አባራታ አበረታቱኝ ለማለት ፈልጋለሁ። እንግዲህ ዛሬ በአዲስ ነገር መጥቻለሁ ማለት ነው። እሱ ምንድን ነው እንግዲህ፣ ባሮሽ ቤት ቪዲዮ ተለቆ ነበር። ሁላቸውም አይታችኋል ብዬ ተስፋ አደርጋለሁ። እኔ የገረሜ የኤፍሬም ነገር ነው። የገረሜ ማለት ነው ኤፍሬም ተብዬው ማለት ነው። እና ባለፈው ስንት ቪዲዮ በሮታ ዙሪያ ላይ ሲሰራ የነበረ ምንም አልተሰማም ነበር አሁን ምን ተሰማ? ሩታ ከሄደች በኋላ ነው። አንተ ያሁን የት ሄደች? አቤል ያውቃል። አንተን የደበቅ ከየት ሄደች? ታዳ የት ሄደች? ከዚህ በፊት ትሄድ ትሄድ አትል ለማመጣት አርፋት ትቀመጥ። አንቲ እስከ መቼ ነው ሹሩሩ ምትላት? ለምንድ ነው እንደ ወንድ ቆፍጠና ተልም? አንተኮ ባለ ትዳር ሰሆነ ለምንድ ነው እራስን አንተ ለምንድ ነው እሷን ሹሩታ ትላለ። ለምንድነው አንተ ቆፍጠን ብለ እንዳባወራ አትሆንም እያልክ ወንድሙ ስትመክራ የነበረ ዛሬ ሩታ ካቤ ስትወጣ ነው እንዴ? አንተ እየተሰማ እስኪ ንገረኝ። ኤፍሬም ተብዮ ማለት ነው እንዴት እንዳናደደኝ። ጌታ ስለ ሩታ ብዙ ነገር ብዙ ሰው ሲረግጣት በኮሜንት ሩታ ሲሰድቧት በአንቴ ቤትስ በኤፍሬም ቤት ገብታችሁ ኮሜንቶቹ ስታዩ በጣም የሚያስጠላው ሩታ ስታስረግጣ አልነበረም። ቪዲዮ እየሰራ ስንት ቀን? ሶስት ቀን ነው፣ ሶስት ቪዲዮ ነው። ሶስት ጊዜ እየሰራ ሶስት ነው፣ አራት ጊዜ ነው እየሰራ አስባቸ። አሁን ሩታ ከቤት ስትወጣ የት ሄደች የገባች እንደዚህ ታደርጋለ፣ አቤላ ላይ ሂዳችሁ የምትጮው ማለት ነው። በዛ ሰዓት ሩታ እንደዚህ ስትናገር፣ በዛ ሰዓት ለምንድነው አንተ ከሩታ ጎና ልሆንክ? አንተ እኮ ወንድሙን ነበር ሲታግዘ የነበረው ማለት ነው የፍሬም ተብየ እ እቺ ልጅ እኮ ነፍስ ጥሩ ናት። የተሸከመችው እኮ የወንድምክ ልጅ ነው እ በጣም ነው። እንጃ ሰው እንዴት እንደሚያስባ ለቅም። አሁን ግን አቤላ ልትመታ ሁለት ስትሮ ትንሽ የምንባል ነገር የለም እንዴ? አቤላ እውነት በጣም ነው ማደንቅ። ክጀግና ሰው ነው የሩታዬ መካታ ብያለሁ ጌታ። የምሬ ነው የምላችሁ። አብርሽ ትሄድ፣ የፈለገች ቦታ ትሄድ፣ እኔ አልከለክላትም፣ ትሂድ፣ የፈለገችበት ቦታ ትሄድ፣ የፈለገች ጊዜ መመጣት ትችላለች፣ ቤቷ ነው ምናምን እያለ ዛሬ ያዙኝ ሊቀቁኝ። ለምን ሄደች? እኔ ተነጋግረን አይደለ እንዴ? ወደ ቡታ የራየርኩ ለምንድ ነው ከቤት ሄደች? ጨራሽ አንተ ኮ ከሩታ ጋር ተነጋግራችሁ ነው እንጂ ሩታ ሳት ፈቅድሽ እሺ ሳትል ምን እንዲ አንቲ በራስ ብቻ የምታስተካክሉ ነገሮች ማለት ነው። ለእኔም ለእሷ ነበረ ሰርጋቸውን ቢሆን እኮ ሁለታችሁን ቁጭ ብላችሁ ተመካክራችሁ ነው እንጂ ነገሮች የምታስተካክሉ እንጂ ለአንቲ ለምስስ በስነ ስርዓት ቁጭ ብላ ሳታወራ እሷ እንደፈለግ ጥላየርክ አንት ብታራይ ዳ እሱ መስተካከል ነው ወይስ ከሚስቱ ጋር ያለውን ነገር ማፈታት ይሻል። እስኪ ተተፈረዱ ግን፣ እንጃ ሰው እንዴት እንደሚያስብ አላቅም። በዚህ ሰዓት ሮጣኮ እቺ ልጅ ነፍሰ ጡር ናት። ጌታ ግን እሱን በቃ ትግስት መባል ነገር በቃ በቃ በአንተ ትዕግስት መባል ነገር አጣች። በጣም ጠበቀች፣ ታገሰች። ትዕግስት ሲበዛ በጣም ይመራል። እውነቴ ነው የምላችሁ ይመራል። ሁሉም ነገር ማለት ነውና እንደ ሩታ ሴት አብርሽ ግን ማች መታገኝ እውነት ለመናገር ነገር ማለት ነው። ሩታኮ ትክክለኛ ሄ ለትዳር የምትሆን ጀግና ሴት ናት። አንቴ ግን ከድሮ ኤክስ ጋር እንደፈለክ ኡሽሩ ያልክ ስለዚህ ዛሬ ላይ ሩታን በዚህ ልክ ሩታን በዚህ እርጉዝ በሆነችበት ሰዓት እረፍት የምታገኝ ጊዜ ነው። አንቴ ግን በዚህ ሰዓት ሩታን እረፍት የምታደርግበት ጊዜ ነው። አንቴ ግን ሩታን ቁጭ ብላት ጎዳለ ማለት ነው። እኔ እንጃ፣ እኔ አላውቅም። ብቻ እሺ፣ ትዳር የማትፈልጉ ከሆነ በቃ አታገቡ፣ ወደ ትዳር አትገቡ። የትዳር ትርጉም የማታውቁ ከሆነ ማለት ነው። እቺ ልጅ ነፍሰ ጡር ናት። በዚህ ሰዓት ረፍት ያስፈልጋታል፣ ሩታ ማለት ነው። የምር በጣም ነው ያሳዘነችን፣ ጌታ። እኔ የሩታን እንባ ማየት አልፈልግም። እሷ ስታለቅስ እኔ ጨንቀኛል፣ ጌታ። በቃ ከየት ከየት እንደሚመጣልኝ አላውቅም። ሩታ ስታለቅስ እንባ ከየት እንደሚወርድልኝ አላውቅም። ቤተሰብ ሲትጨነቅ እንደዚህ ሆና ስታይ እኔ ጨንቀኛ ውስጥ ማለት ነው። ሰላም አላገኙም ማለት ነው። ለምን በዚህ ልክ እንደ ሩታ ሴት አፍቃሪ ለትዳር የምትሆን ሴት መቼም አታገኙም። ግን አብርሽ ግን ስነ ስርዓትን ብትይዝ ጥሩ ነው ብዬ አምናለሁ። የፈለገ ነገር ቢሆን ማለት ነው። ስለዚህ ብቻ

እኔ አላውቅም። ብዙዎቹ ድራማን ቢሆኑ እኮ አንዳንድ ሰዎች ደግሞ ድራማ ነው ስራ ነው የሚሰሩ ስራን ቢሰሩ በጣም ነው የሚያስጠላው። በዚህ ልክ ሩታ ነፍሰ ጦር ሆነ እንደዚህ ድራማው መጀመር አይደብርም? ምን ያስተምራል እስኪ፣ ቤተሰብ ምን ያስተምራል? እንደዚህ ገንዘብ ሰርታችሁ የምታገኙ እውነት ጥንቅር ብሎ ይቅረው። ዩቲዩብ ወይ ነገሌ ሊዘጋ ይችላል። በዛ ሳምንት ሁን በዚህ ልክ ነፍሰ ጦር ሆና ሮታ ላይ ለምን ትጫወታላችሁ? እዛ ጋር ኤፍሬም ስንት ጊዜ ቪዲዮ እየሰራ ነበረ፣ ስንት ነገር እያላት ነበር፣ ለሮታዬ ማለት ነው። እናት በጣም ያዛዘነች፣ በየቦታ የረገጡ ሁሉም በኮመንት ሮታ ብቻ ነው የሚሰድቧት። እውነቴ ነው ምላችሁ፣ በተለይ ወንድ ልጅ እንደዚህ አይሳደብም። ሴቶች ነን የሴት ልብ የምትሰብሮ ማለት ነው። ሴት ሆናችሁ በሴት ልጅ ላይ እንደዚህ ስትጨክኑ እኔ በህይወቴ እኔ እኛ እንደዚ ነን እንደ ጨካኝ ነን እንደ ያልኩ የምር ነው ምላችሁ። በየቦታ እዛ ጋር ኤፍሬም እያሰደባት እዛ ጋር አርብሽ እያሰደባት እዛ ጋ ነፄ ሮታ እያሰደበች ነው ቤተሰቦቿ ድረስ ማለት ነው እና እንደ ሮታ ሴት ጀግና ሴት ማትበገረ ጀግና ሴት የላትም። እውነቴ ነው ምላችሁ። እንደ ሩታ ሴት ጀግና የሆነች ጠንካራ ሴት ናት። ብዙ ነገር አልፋን እጅ ደረጃ የደረሰችው ማለት ነው። ስድፍ ለሷ ምንም አይመስላትም። እውነቴ ነው ምላችሁ። ግን በጣም ነው ማደንቃት ሩታ ማለት ነው። ጠንካርነታ፣ እንጃ እንዴት አድርጌ እንደምነግር አላውቅም። ቤተሰብ ሩታ ትለያለች፣ ሁሌ ትለያለች። ልዩ ሴት ናት። ጀግና ናት። እንጃ ምን ብዬ እንደምገልጽለት አላቅም። ሩታ እንደዚህ ስትከፋ እኔ ማየት አልፈልጉም። ጌታ እቺ ልጅ ሴት ልጅ ናት እኮ ቤተሰብ አላት እኮ። ስለዚህ አብርሽ ነው አንቴ ነው እያሰደብክ ያለ። አንቴ ግን ገንዘብና ገንዘብ ብቻ ነው የምትፈልገው ማለት ነው። ሩታ ላይ እየተጫወትክ እስካሁን ማለት ነው። ምንም ወደ አንቴ ህይወት ከመጣች በኋላ ሁሌ ለቅሶ ነው፣ በቃ ምንም ሰላም የላትም። የምሬ ነው ምላችሁ። በጣም ነው አንጋት የምትበላኝ። ለምን እንደሆነ ሩታ እኔ አላቅም። ብቻ ቤተሰብ በጣም ነው የምታዛዝነኝ። እኔ እናት ፈጣሪ ይጠብቅሽ። አሁን ሩታ የታለች የታለች እንዴ? አቤል ምን እያደርግላችሁ? አቤል ልትመጡ። ለምን ቤት ውስጥ ሩታን ብቻ እንጥላ ትወጣለህ? አንት ባላ ትዳር ከሆንከ ማለት ከድሮ ኤክስ ጋር እንደዚህ መላላጥ ለምን ያስፈለገ? እውነት ሩታን የምትፈልግ ከሆነ እሷ የምትወዳት ከሆነ እቺ ነፍሰ ጡር ቤት ውስጥ ላ ገና ቡታ ያራ ትሄዳለ እንዴ? አረ፣ ምን ጉድ ነው የምንሰማው? ከእናንተ ደግሞ ምንድ ነው የምንማረው? እናንተን አይታን እኛም ነገ አምናን እንዴት ነው ወደ ትዳር የምንገባው? እናንተ ከእናንተ ምንም ነገር እየተማረን አይደለም። እውነት ለመናገር ማለት ነው፣ ሚስቱ ነፍሰ ጡር ሆኖ እሱ ከሌላ ሴት ጋር እንደዚህ መላላት ኡሽሩሩ፣ ማለት ምን ይባላል? እስኪ ባለትዳሮቹን ዳሮቹን እስኪ ብዙ ያጋባ እና ያለን እኮ ከእነሱ ትንሽ እስኪ ትንሽ ተማሩ ማለት ነው። አረ እንደዚህ ገንዘብ ሰርታቸው የምታገኙ ጠንከር ብሎ የሚቀረው ጥንከር ብሎ ቢቀራባቸው ይሻላል። የምሬ ነው። ሙላቸው ክብር፣ ክብር ይበልጣ ከገንዘብ ክብር ይበልጣ። ሴት ልጅን አስከብራ ማለት ነው። ምስተከን አስከብራ ለራስ ክብር ይኖርክ ማለት ነው። አብርሽ ተብዮ ማለት ነው። ኤፍሬም ግን ምን አለ ከጎኔ ብትሆን በጥፍ ነበረ አንተም። የምሬ ነው። ምልክ ጭራሽ አፍ አለኝ ብሎ ይናገራል እንዴ? አቢላ ምን አደረገ? አቢላ ላይ የምትጮ አንተ አይደለ እንዴ? ከመጀመሪያ ገብታ ቪዲዮ ደቅና ሩታ ስሰድባ የነበረ ብዙ ነገር ስትናገር የነበረ ዛሬ ሩታ የታለች የታለች እንዴ? ፈላ እኮ ልጁ ላይ ጉድ ፈላ ዛንድሮስ። የምሬ ነው ምላችሁ እስቲ አቤላ ምን አጠፋ? ምስኪን ልጅ እኮ ነው ከሩታ ጎን ስለሆነ እ ለምን አገዝካት ነው ወይስ ምንድን ሆነ? ያልገባኝ ነው ይሄ ነው። ሩታ የለችውም የለችውም ብሎ ሲመጡ ብሎ ሲመጡ አይደብራችሁም? ለሩታ እውነት ክብሩ ቢኖር እንደዚ አደርግ ለመናገር ማለት ነው። በጣም የሚደብር ድርጊት ነው እያደረግከው ማለት ነው። ለምስትክ ክብር ይኖርክ። ለራስህ ክብር ይኖርክ። ሰውን የምር ለተመልካች ክብር ይኖርክ ማለት ነው። ሁሌ እንዲየወንክ አትመጣ፣ ቪዲዮ አትሰራብን። በፈጣሪ ስም እቺ ልጅ መቼ ነው እረፍት የምታገኙ? እስከ ዛሬ ነፍስ ጦርም ሆና ማለት ነው እረፍት አትሰጣ። ሁሌ በአንተ ኮኑ ችግሩ በአንተ ነው የሚመጣው፣ በሩታ ሳይሆን የአንተ ችግር ነው። ራስክ እዛ ከማንም ሴቶች ጋር የተለጣጠፍከ እያደረግ ሩታን እዚህ ጋር በአንተ ምክንያት ትሳደባለች። ለምን ምን አጠፈችች ልጅ? የምር እኔ ሩታ በጣም እንዴት እንዳዛዘነች የኔ እናት አንገቴን የበላችን ጌታ፣ እንደዚህ የእሷን እንባ ማየት አልፈልግም ሁሌ ማለት ነው። የእሷ ሰላም ነው የምፈልገው እውነት ለመናገር የኔ ውድ ለማንኛውም ቤተሰብ ቪዲዮዬን ከወደዳችሁ ላይክ አድርጉ፣ ማለት ነው እና ወዳችኋለሁ የኔ ውዶች።